ማን ተነሳ ነህ? ማን ተነሳ ነህ? መኪና ነው። ሁለቱ የፈጸሙት ነገር አለ። ጣቢያ ይፈለጋሉ። ጣቢያ ይዘን መሄድ ስለምፈልግ ነው። ማዘርን አታስደንግጣት። አንተም አንተ ጣቢያ ትፈለጋላችሁ ካሜራ አላስቆምልህም፣ ካሜራው ስለፈለግኩትኝ ነው ያዝኩትኝ። እየሰማኝ ነው አይደለ? አንተ እንደዚህ ነው ነገር አንተ አንተ ተመርከክ ወሮ በላ አንተ፣ ለፈጸምከው ወንጀል ራስ ልቦና ደግሞ ያውቀዋል ግን ሰላም፣ ሰላም ውድና የተከበራችሁ የእኛ ውድና እንቁ ቤተሰቦች እንዴት ናችሁ? ቤተሰብ እኛ ድናናን እኛ ጋር ሁሉ ሰላም ነው አለን። በዚሁ ላይ ቀን ጠፋን ቤተሰብ። ያው አንዳንድ የምናስታክለው ነገር ነበር፣ ለዛ ነው ለዛ በጣም ይቅርታ ቤተሰብ። ዛሬ ባበደ ቪዲዮ መጥቻለሁ። ባበደ ማለት ነው እናንተንም ፏ የሚያደርግ እኔንም ፏ የሚያደርግ ቪዲዮ መጥቻለሁ። እሱም ምንድን ነው፣ ጠዋት አማን አብረን ቤት ነበር። እኔ እቃ ልግዛብዬ ጠዋት እቃ ይዤ እንደመጣ ነው የሚያውቀው፣ ግን ጥሩና አሪፍ ድግስ አዘጋጅቼለት ነው የሚሄደው። እሱም ምንድን ነው አብረን ሆነን የምናያው ይሆናል ቪዲዮን እና ቤተሰብ እንደነገርኳችሁ፣ ቪዲዮ ፏ ያለና የአማረ ቪዲዮ ነው። ቦስ አማንን ታውቀዋለህ? ከኔ ጋር ቪዲዮ የሚሰራው ቤት ለጥ ብሏል ማለት ነው፣ ለጥ ብሏል። ትንሽ ሳይካበድም በአጭሩ ፕራንክ እናደርገዋለን። ገብተዋል በዛናስደንግተዋል። ማለት እኔንም እንደዛ በእሱ ልክ ነው የምታደርገኝ። እሱንም የሆነ ነገር ማሰራት ከፈለግ በእሱ ልክ እንዳይባልን ማለት ራስም ሪል እንደ ሪል ማለት ነው። ግን አብረን ነው የምንሄደው። ማለት አንተ ቀድማው ትሄዳለህ። ከዛ አብዬ እሱ ይታኝቶ ነው ያለው ማለት ነው። ከዛ ተጠረዋለህ። ከዛ በቃ ያለው እንትን ስራ ላንተ ለቀኩት፣ ማሰቃየቱ ምናምን ላንተ ለቀኩት እና ቤተሰብ እንደተናገርኩኝ ያው አብረን ሆነ ቪዲዮውን እንየው እና ከቡስ ጋር አንድ ላይ እንሂድ። እንዳ ይቻላል። በጣም አስቸግሮኛል እኮ ተብቷል። ቤት ደርሰናል። አብዬ ጋር ያው እሱን ተኝቶ ነው ያለው እና እንተሰብ አሁን አብዬ ጋር ደርሰናል። ለመጀመሪያ ጊዜ መስለኝ አብዬን ብታያት በዛውም ትተዋወቃታለህ። ሲስተርም አለች። ያው እንዳሳዩ ሲስተር ወረታች ሄዳለች እና ብቻው ተኝቷል። ህልም እያየ ነው ይሄ የሚመስልኝ። ብዙ አይነት ህልሞች ላይ ነው እንግዲህ ከተኛ ህልሙን ከዚህ በፊት ያሰበውን። ምን እናደርጋለን? አብረን ሆነን ወደ ቤት እንሂድ። ቤተሰብ እንዳይደብራችሁ እናንተ ፈታን ለማድረግ ነው። እንዳይደብራችሁ ስ ቁርስ እሰራልሃለሁ ምናምን ነገር ብየው ከዛ እንትን እጣውተን ይዘና ብየዋለሁ ይዘና ብሉኝ እኮ ነው ፈጣሪ ደግሞ እንትን ሲላንትን አመጣልኝ ልብስ አጥቤ ምናምን ነገር ቤት ማዘር ጠዋት አጠብ ምናምን ገፋን በርዬ፣ እኮ ሰላም። ለዚህ ቤት ሰላም ነው። እንዴት ነው? ሰላም ነው። እንዴት ነው? አማኑ ሰላም ነው?

አንዴ ጣቢያ ፈልገናለህ። ጥያቄ ትተባበረናለህ የፈጸም ከወንጀል አለ በእሱ ወንጀል ፈልገለ እኳቱ ቸኝ እንዳያክስ የኳቱ ኔሁ ባህል ነውነመ እኛ ሰው ደውሎልን እዚህ እንዳለ ተነግሮን ነው ተነግሮን ተጠቁመን የመጣ ነው። አንተ ያለህበትን እኔ እንግዲህ ካሜራውን ስለፈለግኩትኝ ነው። ምክንያቱም ሌላ ነገር ልታነሳ ስለምትችል በሚል ነው ይዤ መጣሁት። ካሜራ ገብቶሀል አይደለ? ካሜራ ያመጣሁትኝ ካሜራ ይዤ የመጣሁትኝ አንተ ሌላ ነገር እንድታወራብኝ ስለማልፈልግ ነው። ወይተመወይተደበደብኝ እንዳትል ስለፈለግኝ ነውደደ የህግ አካል ነኝ። የለበስኩት ሚሊቴሪ ነው። ሚሊቴሪ ነው። ለሚሊቴሪ አትታዘዝም? ትታዘዛለህ እኮ። ስለዚህ እንውጣ። የፈጸምከ ወንጀል አለ። አልችልም። ከጣቢያ ነው የተላኩትኝ አንተ ያለህበትን እኔ የድንበር ኬዝ የለኝም ከአንተ ጋር

ከቻል ካሜራ አላስቆምልህም። ካሜራው ስለፈለግኩት ነው የያዝኩት። እየሰማኸኝ ነው አይደለ?

እሷን አይደለም ፈልገን የመጣ ነው። አንተ ለፈጸምከው ወንጀል ራስ ልቦና ደግሞ ያውቀዋል የፈጸምከው ነገርግ ግን የሰራት ወንጀል ስለሌለ አንተን እዚህ ችጋ አላስረዳህም። የማስረዳት ግዴታ የለብኛል። ማስረዳ ጣቢያው ስጄ ነው። በዚህ ወንጀል ነው የምንፈልግ። የሚል የሚያስረዳህ አካል አለ፣ የሚያስረዳህ አካል አለ። እየሰማይ ነው አለ። ለህግ የማትታዘዝ ከሆነ እንደ አስፈላጊነቱ እርምጃ እየወሰድኩኝ እወስዳለሁ። አቁሙም ስላለ የስልጣኑ ስላለ ማዘረን አታስደንግጣት። እንደውም አንተም ጀሚል መጣ፣ አንተ ነው ምንፈልጋለን። ጣቢያ ትፈለጋላችሁ፣ ጣቢያ ላይ አንድ ላይ የፈጸማችሁት ወንጀል አለ፣ እሱን እንፈልጋለን። ስለዚህ እንድናጣራ እንድናጣራ ጣቢያ እንሄድ። ሁለታችሁንም ነው ምንፈልገው፣ ሁለታችሁንም ነው ምንፈልገው፣ ሁለታችሁንም ነው ምንፈልገው። እሷን አስገቧት። እሷ አትደንግጥ አትደንግጥ። እሷን አታስደንግጡ። እናንተ ለፈጸማችሁት ወንጀል ራሳችሁ ታቃዛችሁ። አረ በጣም በጣም ነው። እኔ ምንም ነነ ወንጀል ጠንቅቃችሁ ታቁታላችሁ። ራሳችሁ በደንብ ነው የምታቁት። ከእናንተ ጋር እንትን ልልህ አይደለም የመጣሁት። አታስጨንቃት እኮ አንተ ነ እያስጨነካት ያለው። አልታዘዝም ያልከው አንተ አላስጨንቅ፣ እያስጨነካት ያለው ምን ማለት ነው? ቆይቼ እሄዳለሁ እኔ እኮ እንትን ስራ አጣርልኝ። ስራ አንተን አንተ አይደለም ተንበርከክ። ለሕግ አትታዘዝም ወይ አንተ ልጅ አንተ ልጅ ተንበርከክ። ፀጉርህንም እላጭልሀለሁኝ፣ ወንበዴ ወሮ በላ። እሺ ተንበርከክ። እንደዚህ ፀጉርህን አጎፍረ ነው ህዝቡን እንትን እያልክ ያለኸው አብይ፣ ተንበርከክ። ስነ ስርዓት ይኑር። መጥሪያ እንደውም ላንተ አልሰጠህም። ምክንያቱም ሚሊቴሪ በቄ ነው የለበስኩት፣ የህግ ልብስ በቄ ነው በቄ ቢቢ ቡና። ስለዚህ ተንበርከክ እያልኩ ተንበርከክ፣ እንደሱ ህግን አታከብርም ወይ? ጨዋ ለምንድን ነው የማትሆነው? ነው እኔ ህግ አከብር አይደል? አዎ እያየን እኮ ነው ህግ እያከበር አይደል? ምን አድርገን? ውይ ህግ የምታከብር ያማህል እንደ አንተ ምን አድርገን ወንጀል አድርገን? ለምንድን ነው አንተ ማሰማው? ለምንድን ነው የማትታዘዘው? ለምንድን ነው የማትታዘዘው? እኔ ዝች ጋር ላንተ አላስረዳህም ያደረከውን ወንጀል እዚች ጋር አንተ አልገልጽልህም ጣቢያ ነው መነግርህ እያልኩ ዘኝ እንሂድ ወደ ጣቢያ እንሂድ እያልኳቸው ነው ሁለታችሁንም ነው እዛው ነው ምንላጭልህ መቀስ ነው እንደው መቀስ

ምን ባህረህ በይ ያው ያጓጩኩሽ መቀስ የለም። እዚህ ይሄ ፀጉረን እዚህ ነው የምላቸው። እዚህ ፀጉር ሁሉ ፀጉሩ ይሄ ፀጉረይ ተሸዋል። መቀስ የለም። መቀስ ይዘህልኝ ነው። መቀስ ይዘህልኝ ነው። አንተ አርፈቅቸን

ቀልድ ነው። ምንም አላደረገም። እሱ ለሕግ ታዛዥ ነው። ከኛ ጋር ከኛ ጎን ቆሞ የሚሰራ ልጅ ነው። ምንም አድርጎ አይደለም ትንሽ እናስደንግጠው ብለን ነው ክልም እያየ ነው ብሎኝ አግኝቼው ከዛ አንድ እንዲሳማክረው ኒኩ ካሜራው ማጥፋልኝ ስለው ያው አስቸግሬው ነው ብሎኝ ነበር። አልተጣላንም። ሶስትና ነው ቡና ተፈላ ቡና ይሄው እንግዳ መጥቷል። ቡና ፊያ አብዬ፣ እንግዳ መጣ። ደንጋዳ ደንጋጊ ብራዘር እንዴ ነው? ጊዜ በነበር ወረደማ በተቴት ይዝነጋማ ጋ በጣም አር አመሰግናለሁ፣ ከልብ አመሰግናለሁ። ቤተሰብ ይህን ቪዲዮ እስከ መጨረሻ ይዩት። ቤተሰብ ለነበረን ቆይታ ይህን ይመስል ነበር። ከዚህ በኋላ ፖሊስ ሳይል ሮጥ ነው መሰለኝ።